አንድ ሊትር አንድ ሊትር። አሁን ማሰሻ እናዘጋጅ ነው። አንድ አደረግን፣ ለዚህ አልኮል እንጨምራለን። ማሰሻ እያዘጋጀ ነው። ማሰሻ ታውቃላችሁ አይደለም? ጎር ጎር ይህ ምንድ ነው? አልኮል ያገኝ

እዚህ ክብሪት ምን አረኩ ማለት ነው? አንድ አረኩ ማለት ነው፣ ይታያል። ከዛ ለአንድ ይበቃል ማለት ነው። አሁን ይህም ምን እናደርጋለን? እንደዚህ ይዘን በደንብ ምን እናደርጋለን? አረፋ እናወጣለን ማለት ነው። ይሄ አላማው አንደኛው ሰሙ መጋገሪያው ላይ እንዳይዝ ነው። ኡኪዮ ጋበላ ኢኒ ሰመ ወቀ ነማላ ጉሰኮ ሁለተኛው ደግሞ አንቶይ እንደሚሆነው ሰሙ ብዙ ጊዜ ቢቆይ እንዳይሻግትና ነፍሳት እንዳይሰራ እንዳይበሰብስ ኡቀ ነማላ ሐራባት ጮዋ ኡቴ ነማላ ጉሰኮ በደንብ ይሄ ምን ይደረጋል ማለት ነው። እንደዚህ አረፋ እስከሚወጣው ድረስ እንትን እናደርጋለን

አሁን እንደዚህ ከሆነ ጨርሰናል ማለት ነው እሺ ምንድን ነው ጨርስ ነው ማሰሻውን ጨርሰናል ማለት ነው በዚህ ውሃ ይሄ የሚሆነው ለምንድን ነው? ለማቀዝቀዣ ነው። ማቀዝቀዣ ስለ ይርጥ ሰነ መልሃታ ጉጆ ዝገስ ይሄን እዚህ ጋር እናስቀምጣለን። ይህ ስራ ጨርሰዋል። ይህም በተመሳሳይ ከዛ አሁን የሚቀረን ያዘጋጀ ነው። ቢላ አለ አይደለም? ይሄ መቁረጫ ነው። ልክ ይሄ ውሃ ልክ መሆኑን እናያለን። በውሃ በደንብ የተስተካከለ መሆን መቻል አለበት። ይሄን ደግሞ የምናረጋግጠው በምንድን ነው? ማሰሻውን ላው ስናደርግ አሁን ወዴት ሄዷል ማለት ነው? ወደዚህ ጋር ስለዚህ ጋር

እናት አጥቂ አይ ሰም መጋገር ስራ ነው። ሰም መጋገር እንግዲህ ያው ለዘመናዊ ቀፎ የሚሆን ነው ብያችኋለሁ፣ አይደለም። የመጀመሪያው ዘመናዊ ቀፎ ይዘጋጃል። ከዛ በኋላ የዘመናዊ ቀፎ ከተዘጋጀ በኋላ ምን ያስፈልገናል ማለት ነው ሰም ያስፈልገናል ንቡን ለማዛወር ስለዚህ ሰሙ እንዳያችሁት እዚህ ጋር ተቀምጧል ከስሰናል አዘጋጅተናል በደንብ ካጸዳም በኋላ አፍልተናል አይደለም ሌላው እዚህ ጋር ሶሉሽን ወይም ደግሞ የማሰሻ አዘጋጅተናል ከዛ ማሰሻ ካዘጋጀም በኋላ ከዛ ምን አድርገናል ማለት ነው እያሰስኩኝ ነው አሰስኩኝ ጨረስኩ ማለት ነው። የት ነው የምመልሰው? ይንን ይሄ ለብዙ ጊዜ ስለሚያገለግላችሁ ምን አታደርጉም ማለት ነው። ይሄ አለ ልክ አሁን በዚህ እንዲህ እንይዛለን። አሁን ጭልፋችን ትንሽ ነች። ትልቅ ጭልፋ ነው የሚሆነው። ልብ በሉ፣ እኔ ሁለቴ ነው የሚሄደው እናንተ ግን አንድ ጊዜ ነው የምታረጉት በትልቅ ጭልፋ። ስለዚህ ጭልፋው ለጊዜው ማግኘት ስላልቻል ያዘጋጀና ጭልፋ ትንሽ ነች። ከዛ በፊት ግን ውሃ አድርገናል፣ ኧረ መጀመሪያ ላይ እንዳይቃጠልብን። ከዛ ትንሽ ዘንበል እናደርገዋለን። ዘንበል ስናደርገው ሰም በባህሪው ከላይ ይሆንላችኋል። ሰሙ ገብታችኋል አይደል? ቆሻሻው ከስር ይሆናል። ጠለል እያደረግን ነው የምንቀዳው ማለት ነው። ከዛ ይሄንን እንደዚህ እንከፍታለን። ወይም ደግሞ ትቀዳላችሁ። ይሄን ቀደው አይደለም እንደዚህ እናደርጋለን? እንትኗ ስላልበቃች አሁን ከኔ የምትማሩት ምንድን ነው? ጭልፎ አበቅታለች አልበቃችም። ስለዚህ የአቅርቦ ችግር አለ። ያንን ማስተካከል ያስፈልገናል ማለት ነው። ከዛ ይሄን እንቆርጣለን እንደዚህ ታወጣላችሁ። እንጀራው ግን ትክክል ላይሆን ይችላል የመጀመሪያው፣ ሁለተኛው ላይ እናስተካክላለን። ከዛ በጥፍራችን እንደዚህ ትይዛላችሁ ሁሉ ነው። ከዛ እንጀራችን ወጣ ማለት ነው አያችሁ ታዲያ አሁን ይሄ እንጀራ ሼፑ ትክክል አይደለም ለምንድን ነው ጭልፋዋ ስለዘካች ትንሽ ስለሆነች ነው አሁን በሌላ ስለምሰራ አሳያችኋለሁ ማለት ነው አያችሁ አይደለም ስለዚህ የመጀመሪያው እንጀራ ወጣ ማለት ነው እዚህ ላይ ታስቀምጣላችሁ አሁን ምንድን ነው የማደርገው? ከዚህ ቀጥዬ ይሄ ነው ይሄን ነው የምጨምረው ይሄ አይደለም? አይታችኋል አይደለም። አያችሁ አይደለም። አንድ ሁለት ሶስት ከዛ ይህም በጥንቃቄ ውዴት አደርጋለሁ ማለት ነው። በጠርዙ አፈሰስኩኝ መሷል እናንተ እና ተሰጋግሩ እንዳያችሁ ፈልጌ። ከዛ ይሄ ፕላስቲክ ነው ልጠቀምበት ነው። ቢቻል የሚቻለው ምንድነው የሚሆን ማንቆርቆሪያ አይ ሚን ኩባያ፣ ኩባያ ተጠቀሙ እሺ። እቺ ስለማትበቃ እዚህ ጋር ይዛለው። ይሄን ቀደው አይደለም አሁን አመጣው፣ እንደዚህ ከዛ ይጂ ያለው ይሄን፣ ከዛ ከፍታለሁ ማለት ነው። ይሄን ከፍትና ይሄን እዚህ ማንሳለሁ። አያችሁ አይደል? ወዴት ነው ይሄን የምደፋው አሁን? እዚህ ነው አሁን። ስደፋ እዩ እንግዲህ፣ እኔ ካፈሰስኩ ታያላችሁ። ጠርዙ የተሰራው ለዚህ ነው። ስለዚህ አሁን ይሄ የሞቀ የፈላ ነው አይደለም። የዚህ ውሃ ስራ ምንም ስራ የለው። ውሃው ምንም የለውም። ንጹህ ውሃ ነው። እዚህ ላይ እናደርጋለን። ለምን? እንዲቀጽቀጽ ከዛ። ምን ሆነ ማለት ነው? ወዴት ነው መመልሶ ለምን አሁን ቀጣይ የምሰራው ምንድን ነው? ዳሩን መቆረጥ ነው። ከዛ በቢላ ጠጋ ብላችሁ እዚህ ቆርጥና ለስራ ሁ እዚህ ታስቀምጣላችሁ? ቶሎ ቶሎ ነው መስራት። ለምን? ያ ይረጋል አለ። እዚህ ጋር ጠርዝ ይዛለው፣ እዚህ ጋር ጠርዝ ይወጣል። ከዛች ቆርጣለው ማለት ነው። እንጀራ ይወጣል አይወጣም? በጋሞ እንጀራ ይወጣል ማለት አሪፍ እንጀራ ነው አይደለም? አሪፍ ነው እንጀራ ሰራን ማለት ነው። ስለዚህ በዚህ መልኩ ስራው ይቀጥላል ይሰራል ማለት ነው። እሺ፣ አንድ ጀምራለሁ፣ ከዛ በኋላ እናንተ ናችሁ ሙሰሩ ማለት ነው። እሺ፣ አሁን ምንድን ነው የማደርገው ነገሩ ነው።

ውሃ ነው የምጨምረው። የቀለጠውን ሰም ሰሙን ጠለል አድርጋችሁ ትቀዳላችሁ። ጠለል ካደርጋችሁ በኋላ ምን ታደርጋላችሁ ማለት ነው? እዚህ ላይ አሁን ምንድን ነው የማደርገው? ውሃ ነው የምትጨምረው። ውሃ ውሃ ውሃ ውሃው ነው እስከ መጨረሻው አታደርጉም። ለምን ውሃ አለው። ውሃው እዛ ሲገባ አይታችኋል አይደል? ስለዚህ አሁን ምንድን ነው የማደርገው ውሃ ትጀምራለህ ሩእመቆርጠው ውሃ ውሃውን

አሁን የማደርገው ከዛ በጣታችሁም ወደ ታይ ትይዛላችሁ። ወደላይ ሊወጣ ይችላል። ወደ ላይም ከወጣ ትጨነቁም ማለት ነው። ሰሙ ቆሻሻ ስለሆነ ትንሽ ያስቸግራል። ስንት እንጀራ ወጣ ማለት ነው። ስለዚህ አሪፍ ነው። እኔ ሰራለሁ የሚል ሰው አንድ ሰው ፈልጋለሁ። ይራ እናመሰግናለን። ጥወ